እስቲ አስቡት ሕልውናችሁና ሙሉ ክብራችሁ በሌላ ሰው እጅ ላይ የወደቀበትን ዓለም፣ ብቸኛ መተማመኛችሁን አንድ ጊዜ ሳይሆን ሁለት ጊዜ ተነጠቃችሁበትን፣ በውግዘትና በከፋ ተስፋ መቁረጥ ማዕበል ውስጥ የተወረወራችሁበትን ቅጽበት እስቲ እንዲ ያስቡት። ትዕማር የቆመችው በእንዲህ ያለ አስፈሪ አፋፍ ላይ ነበር። ሁለት ጊዜ ባላታለች፣ ሁለት ጊዜ ተነጥቃለች። መድሎ ጥላቻ በህዝብ ፊት የመዋረድ አስፈሪ ስጋት ደርሶባታል ብዙዎች በዚህ ሁኔታ ውስጥ ተገኝተው ተንኮታኩተዋል። ለጨለማ እጅ ሰጥተዋል ትዕማር ግን እምቢያለች የእርሷ ታሪክ በዝምታ እሺ ማለት አይደለም ይልቁንም አፍን የሚያስይዝ የጀግንነትና የድፍረት ታሪክ ነው ያረጃውን ባህል የሚሞግት የተደበቀውን ግብዝነት የሚያጋልጥ ከሁሉም በላይ ደግሞ ተስፋ ሙሉ በሙሉ የጠፋ በሚመስልበት ወቅት እግዚአብሔር ሊገልጠው የሚችለውን ድንቅ ኃይል የሚያሳይ ታሪክ ነው። ራሳችሁን አዘጋጁ። መጽሐፍ ቅዱስ በዚች አስደናቂ ሴት ውስጥ ሊያስተምረን ያለውን ትምህርት በማይታሰብ መከራ ውስጥ ስለሚገኝ እውነተኛ ጀግንነት፣ ስለማይበገር ድፍረት ያላቸውን አመለካከት ከስሩ ሊለውጠው ይችላልና ይህ የትዕማር ታሪክ ነው። የትዕማር ጉዞ የሚጀምረው በራሷ ምርጫ አልነበረም። ይልቁንም በስምምነት ነበር። በጥንቱ ዓለም የነበረው የሕይወት ውጣውረድ እንደሚያሳየን እጣ ፈንታዋ በሌሎች እጅ ላይ ነበር። አማቷ የያይቆብ ልጅ ይሁዳ ለትልቁ ልጁ ለኤር በክብርና በታላቅ ተስፋ ዳራት። በዚያ ዘመን ለሴት ልጅ ጋብቻ የወደፊት ሕይወቷን የሚያረጋግጥ ክብሯን፣ የሚጠብቅ በማህበረሰብ ውስጥ ቦታ የሚያሰጣት ብቸኛው መንገድ ነበር። ትዕማርም እንደ ማንኛውም ወጣት ሴት ስለ ትዳሯ፣ ስለሚመሰረተው ቤተሰቧ፣ ስለሚኖሯት ልጆች አልማ ይሆናል። የወደፊት ሕይወቷ የተደላደለ ደህንነቷ የተጠበቀ መስሏትም ሊሆን ይችላል። ነገር ግን የሕይወት መንገድ ሁሌም ቀጥተኛ አይደለም። ይህ ጥምረት ከመጀመሪያው በጨለማ ጥላ የተጋረደበት ነበር። መጽሐፍ ቅዱስ የትዕማር የመጀመሪያው ባል ኤር በእግዚአብሔር ፊት እጅግ ክፉ እንደነበር ይነግረናል። አመፀኝነቱና ክፋቱ ከእግዚአብሔር ዘንድ ፍርድን አመጣበት። ጽድቅን የናቀ የራሱን ምኞት ብቻ የሚያሳድድ ነበርና የእግዚአብሔር ፍርድ አልዘገየም። ኤር በድንገት ሳይታሰብ፣ የህይወት እስትንፋሱ ተቋረጠ። በወጣትነቱ እንደ ቅጠል ረገፈ። ይህ ክስተት ለትዕማር ምንኛ መራራ ጽዋ ነበር። ገና የጋብቻን ጣፋጭነት ሳትቀምስ፣ የወጣትነት ተስፋዋ፣ ቤተሰብ የመመስረት ህልሟ በአንድ አፍታ ተሰባበረ። በድንገት ባል አልባ ሆነች። መተማመኛዋ፣ የሕይወቷ ምሰሶ ክፉኛ ተናወጠ። በጥንቱ ዓለም ባል የሞተባት ሴት ዕጣ ፈንታ እጅግ አስከፊ ነበር። ዋጋዋ ከጋብቻዋ ጋር የተሳሰረ ክብሯ በወንድ ጥበቃ ስር ብቻ የሚገኝ ያለ ባል ያለ ወንድ ልጅ፣ ለችግር፣ ለድህነት ለማኅበራዊ ንቀትና ለአደጋ የተጋለጠች ነበረች። በሕግም ሆነ በልማድ ብዙ መብቶች አልነበሯትም። የወደፊት ሕይወቷ የጨለመ መድረሻዋም ያልታወቀ ሆነ። ነገር ግን የጥንቱ ልማድ ለዚህ ችግር መፍትሔ የሚመስል መንገድ ነበረው። ይኸውም የሟች ወንድም ጋብቻ ሕግ በመባል ይታወቃል። ይህ በሙሴ ሕግም ውስጥ የተካተተ ሥርዓት ነበር። ዋና ዓላማው ልጅ ሳይወልድ የሞተን ሰው ስምና ርስት በቤተሰቡ ውስጥ ማስቀጠል ነበር። ሕጉ አንድ ወንድ ሳይወልድ ከሞተ በሕይወት ያለው ወንድሙ የሟቹን ሚስት አግብቶ ለሞተው ወንድሙ ስም ወራሽ እንዲያስነሳ የቤተሰቡን የዘር ሐረግ እንዲቀጥል ያስገድዳል። ይህ ለትዕማር የተስፋ ጭላንጭል ነበር። ምናልባት ከወድቀቷ የምትነሳበት፣ በማህበረሰብ ውስጥ ቦታዋን የምታስጠብቅበት መንገድ። እናም አማቷ ይሁዳ ይህን የቆየ ሕግና ልማድ ተከትሎ ውሳኔ ያደረገ፣ ትዕማርን ለሁለተኛ ልጁ ለአውናን በጋብቻ ሰጣት። ኤር ልጅ ስላልነበረው አውናን ወንድሙን በመተካት ዘር የማስቀጠልና ትዕማርን የመጠበቅ ግዴታ ነበረበት። ምናልባት በዚህ ጊዜ የፈረሰው ሕይወቷ ይጠገን ይሆናል፣ ያጣችው መተማመኛ ይመለስ ይሆናል፣ ልጅ ወልዳ በማኅበረሰብ ውስጥ ክብሯ ይጠበቅ ይሆናል። ተስፋ በልቧ ውስጥ እንደ ገና ነፍስ ዘራ። ነገር ግን ዕጣ ፈንታዋ ይህ ይሆን ዘንድ አልፈቀደም። አውናን ልክ እንደ ወንድሙ ኤር መልካም ሰው አልነበረም። በከፋ ራስ ወዳድነት ተሞልቶ የተቀደሰ ግዴታውን ለመወጣት እምቢ አለ። ጋብቻን ተግባር ፈጸመ፤ ነገር ግን ዘሩን መሬት ላይ በማፍሰስ ለሞተው ወንድሙ ወራሽ እንዳይነሳ ሆን ብሎ አጥፍቶ ለትዕማር የሚገባትን ደህንነትና እናት የመሆን ተስፋዋን ነፈጋት። ይህ ለትዕማር ምንኛ መራራ ክህደት ነበር! ከሞት ጥላ ስር ወጥታ ዳግም ሕይወት ልትጀምር ስትል ሌላ የመከራ ጽዋ ገጠማት። ሊጠብቃትና እና ሊያኖራት ይገባው የነበረው ሰው እርሷን እንደገና በደላት፣ ተስፋዋን አጨለመባት። ይህ ድርጊት ተራ የልማድ ጥሰት አልነበረም፤ በሟች ወንድሙና በትዕማር ላይ የተፈጸመ ከባድ በደል ነበር። ይህ እኩይ ተግባር፣ ይህ የጨዋነትና የሕግ ጥሰት የእግዚአብሔርን የምሕረት ጽዋ ሞላ። ልክ እንደ ወንድሙ ዔር አውናንም በእግዚአብሔር ቁጣ ተመታ፣ ሕይወቱም ተቀጠፈች። አሁን የትዕማር ሁኔታ ከቀድሞ የከፋ ሆነ። ሁለት ጊዜ ባል ሞተባት ሁለት ጊዜ ተከዳች ልጅ አልባ መተማመኛ የሌላት ተስፋዋ የተሟጠጠ ሙሉ በሙሉ ብቻዋን የቀረች ሆነች በዚያ ዘመን ለሴት ልጅ ከዚህ የከፋ እጣ ፈንታ ሊኖር አይችልም የዘር ሐረግን ከፍ አድርጎ በሚመለከት ማህበረሰብ ውስጥ ልጅ አለመውለዷ እንደ እርግማን እንደ ትልቁ ውድቀት ይቆጠር ነበር የሁኔታዋ ክብደት የሚሰብር የወደፊት ሕልሟን የሚያጨልም መንፈሷን የሚያደቅ ይመስላል ግን የትዕማር ታሪክ ገና አላለቀም። የድፍረቷ እውነተኛ መለኪያ ገና ሊመጣ ነው። የአውናን ድንገተኛ ሞት ልክ እንደ ኤር በይሁዳ ልብ ውስጥ ከባድ ድንጋጤና ጥልቅ ፍርሃትን አሳደረ። ሁለት ልጆቹ በወጣትነታቸው ተቀጥፈዋል። ጥያቄዎች በአእምሮ ውስጥ መጉላላት ጀመሩ። ይህች ሴት ትዕማር በእርግጥ የተረገመች ናት? መጥፎ ድል ይዛ መታ ልጆችን እየበላች ይሆን? የይሁዳ እይታ አሁን በሕይወት ወደ ቀረው ብቸኛ ልጁ ወደ ሴሎም ዞረ። ልቡ በፍርሃት ተመታ። ሦስተኛ ልጁንም እንዳያጣ ሰጋ። የቤተሰቡን የዘር ሐረግ የማስቀጠል ሸክም አሁን በሴሎም ትከሻ ላይ ነበር። ነገር ግን ይሁዳ ይህንን ሸክም ከማሰብ ይልቅ ሴሎምን ከትዕማር እርግማን የመጠበቁን ነገር አስቀደመ። የራሱን ደህንነት፣ የልጁን ሕይወት ከልማድ፣ እንዲሁም ለትዕማር ከተሰጠው ቃል ኪዳን በላይ ሆነበት። እናም ይሁዳ ውሳኔ አደረገ። ውሳኔው ግን በማታለል የተሞላ ነበር። ትዕማርን ጠርቶ ልክ እንደ ሐሳቤ አማት እንዲህ አላት። ወደ አባትሽ ቤት ተመለሺ፣ በዚያ የመበለት ልብስሽን ለብሰሽ ተቀመጪ። ልጄ ሴሎም ትንሽ ነው፣ እስኪያድግ ድረስ ጠብቂው፣ ከዚያም እርሱ ያገባሻል ግዴታውንም ይወጣል አላት። ቃላቶቹ ተስፋ ሰጪ ይመስላሉ፣ የሕግና የልማድን መከበር የሚያመለክቱ ነገር ግን በይሁዳ ልብ ውስጥ ሌላ እውነት ተደብቆ ነበር። መጽሐፍ ቅዱስ እንደሚነግረን ይሁዳ እንዲህ ያለው ሴሎምም እንደ ወንድሞቹ እንዳይሞቱበት በመፍራት ነበር። ቃሉን የመጠበቅ ሴሎም ሲያድግ ለትዕማር የመስጠት እውነተኛ ሐሳብ አልነበረውም። ይልቁንስ ችግሩን ለጊዜው ለማራቅ አደገኛ ብሎ ያሰባትን ሴት ከቤቱ ለማስወጣት የተጠቀመበት ስልት ነበር። ራሱንና የቀረውን ልጁን ለማዳን ሲል ለትዕማር የሚገባትን ፍትሕና መብት በስውር እየነፈጋት ነበር። ትዕማር በሐዘንና በድንጋጤ ልቧ ቢደክምም የይሁዳን ቃል አመነች። ምናልባትም በቃላት ውስጥ ያለውን ስውር ፍርሃትና ማመንታት ተረድታ ይሆናል። ምናልባትም ደግሞ ጊዜ ሁሉን ያስተካክላል በሚል ደካማ ተስፋ፣ ወይም ደግሞ በዚያ ማኅበረሰብ ውስጥ ሌላ አማራጭ ስላልነበራት የአማቷን ትእዛዝ ለመቀበል ተገደደች። የመበለት ልብሷን እንደለበሰች ያላትን ጥቂት ተስፋ በልቧ ይዛ ወደ ተወለደችበት ወደ አባቷ ቤት ተመለሰች። በዚያም በዝምታና እርግጠኛ ባልሆነ ሁኔታ ውስጥ መጠበቅ ጀመረች። ቀናት ሳምንታትን፣ ሳምንታት ወራትን፣ ወራት ዓመታትን ወለዱ። የትዕማር ወጣትነት ልክ እንደ ደበዘዘ አበባ በጥበቃና በተስፋ መቁረጥ ጥላ ስር እየከሰበ ሄደ። በየቀኑ የአማቷን የይሁዳን ቃል ታስታውስ ይሆናል። የሴሎምን ማደግ ተጠባበቅ ይሆናል። ጎረቤቶቿ ዘመዶቿ፣ ምናልባትም በሹክሹክታ ስለ ጣፈንታዋ ያወሩ ይሆናል። እስከ መቼ ነው የምትጠብቀው? እያሉ ትሰማይ ይሆናል። ዓመታት ነጎዱ። ሴሎምም አደገ፣ ከልጅነት ወደ ጉልምስና ተሸጋገረ። አሁን ለጋብቻ ደርሷል። የሙት ወንድም ጋብቻ ሕግን ለመፈጸም ዝግጁ የሆነበት ጊዜ ነበር። ነገር ግን ከይሁዳ ቤት ምንም ዜና አልመጣም። ጥሪ አልተደረገላትም። የተገባው ቃል ኪዳን በዝምታ ተዘነጋ። ይሁዳ በራሱ ፍርሃት ታውሮ ትዕማርን እንደ ተረሳች ሴት ቆጠራት። ልጁን ለእርሷ ለመስጠት ምንም ፍላጎት አልነበረውም። የገባው ቃል በጊዜ ንፋስ እንደተወሰደ አመድ ተነነ። አሁን ለትዕማር እውነታው እንደ እንደመራራ ሐሞት ግልጽ ሆነላት። ይሁዳ ታሏታል። ተስፋ እንድታደርግ አድርጎ፣ በከንቱ እንድትጠባበቅ አድርጎ በመጨረሻ ትቷታል። መበለትነቷ፣ ልጅ አልባነቷ፣ በማህበረሰብ ውስጥ የነበራት ዝቅተኛ ቦታ ይበልጥ እየጸና ሄደ። ይህ ወቅት ተስፋ የሚቆረጥበት፣ በዕጣ ፈንታ የሚያማርሩበት በደረሰው ሁሉ ራስን የሚወቅሱበት ጊዜ ነበር። ትዕማር ግን የተለየች ናት። በውስጧ የነበረው የህይወት ብልጭታ አልጠፋም። የተፈጸመባት በደል፣ የተነፈገችው መብት፣ ኢፍትሐዊነቱ በውስጧ ሌላ አይነት እሳትን ለኮሰ። የመዋረድን ካባውን አውልቃ ለመጣል የራሷን ዕጣ ፈንታ ለመወሰን፣ ፍትህን በራሷ መንገድ ለመፈለግ ቆረጠች። ጸጥታዋ፣ ታዛዥነቷ ቦታውን ለሌላ ስሜት ለቀቀ ለቆራጥነት፣ ለጥልቅ ማስተዋል እናም ለደፋር ዕቅድ። ይሁዳ ቃሉን እንደማይጠብቅ ስላወቀች እርሷ የራሷን መንገድ መፍጠር እንዳለባት ተገነዘበች። በማታለል የተነፈገችውን በማታለል ለመመለስ መዘጋጀት ጀመረች። በዚያች ቅጽበት የተበደለችው መበለት ወደፊት መላውን የዘር ሐረግ የሚቀይር እርምጃ ለመውሰድ እየተዘጋጀች ነበር። ዓለም የማያውቀው ነገር ግን ታሪክን የሚቀይር ደፋርና አደገኛ ዕቅድ በልቧ ውስጥ ቅርጽ መያዝ ጀመረ። ትዕማር ሁኔታውን በሚገባ ተረድታለች። የይሁዳ ባዶ ቃላት፣ ያ በፍርሃት የተሸፈነ ማታለል የወደፊት ሕይወቷን እንደማያረጋግጥላት ገብቷታል። በዝምታ መቀመጥ በእርጅናና በብቸኝነት እንድትሞት መፍቀድ ማለት እንደሆነ አውቃለች። በዚያ ማኅበረሰብ ውስጥ ያለ ባል፣ ያለ ልጅ አንዲት ሴት እንደ ጥላ እንደሌለችም ትቆጠር ነበር። ይሁዳ፣ የአባቶች አለቃ፣ ሊጠብቃትና ፍትሕ ሊሰጣት ይገባው የነበረው ሰው እርሷን ችላ ብሎ የፍርሃቱ ሰለባ አድርጓታል። የልጆቹን ሞት ከእርሷ ጋር ማያያዙ የራሱን ኃላፊነት ከመሸከም ይልቅ እርሷን የመውቀሱ ኢፍታዊነት በትዕማር ልብ ውስጥ ጥልቅ ቁስልን ጥሎ አልፏል። ግን ይህ ቁስል ለበቀል ሳይሆን ለተለየ እርምጃ፣ ለደፋር ክስተት አነሳሳት። የወደፊት ሕይወቷ በሌሎች ቸልተኝነትና ፍርሃት እንዲወሰን ከመፍቀድ ተቈጠበች። እጣ ፈንታዋን በገዛጇ በገዛ እጇ መያዝ እንዳለባት ተረዳች። እናም ያ ስለታም አስተዋይ አእምሮዋ ዕቅድ ማውጣት ጀመረ። ዕቅዱ ከዚህ በፊት ታይቶም የማይታወቅ በዘመኗ ለነበረች ሴት የማይታሰብ እጅግ ደፋር፣ እንዲሁም ከባድና አደጋ የተሞላበት ነበር። ትዕማር ጊዜውን ጠበቀች። ይሁዳ ከበግ ሽለታው በኋላ ወደ ቤቱ የሚመለስበትን መንገድ አጣራች። ያ ቀን ሲደርስ ለዓመታት የለበሰችውን የሐዘኗና የመበለትነት ምልክት የሆነውን ልብስ አወለቀች። በምትኩ ፊቷን የሚሸፍን መሸፈኛ አድርጋ በዘመኑ ሴተኛ ዳሪዎች እንደሚለብሱት አይነት ልብስ ተጎናጽፋ ማንነቷን ሙሉ በሙሉ ደበቀች። ከዚያም ይሁዳ በሚያልፍበት እርግጠኛ በሆነችበት በተምና አቅራቢያ ባለች በኤናም መግቢያ ላይ በመንገድ ዳር ተቀመጠች። ይህ ድርጊት እንዲሁ ተስፋ የቆረጠች ሴት የምታደርገው ተራ ድርጊት አልነበረም። በጥንቃቄ የታሰበ እያንዳንዱ እርምጃው የተመዘነ ስልት ነበር። የተበደለችና መብቷን የተነፈገች ሴት ነበረች። እናም አሁን በራሷ መንገድ ያንን መብት ለማስከበር ፍትሕን ለማግኘት የተንቀሳቀሰችበት ሰዓት ሆነ። ይሁዳ በበግ ሽለታው ደስታና በመጠጥ ስካር መንፈሱ ተዝናንቶ በዚያ መንገድ ሲያልፍ በመንገድ ዳር የተቀመጠችውን የተሸፋፈነች ሴት አያት። እርሷ የገዛ ምራቱ ለዓመታት ቃሉን እንድትጠብቅ ያደረጋት ትዕማር መሆኗን ፈጽሞ አልጠረጠረም። የራሱ ፍላጎት ዓይኑን አውሮት፣ ምናልባት የሐዘኗን ካባ ያወለቀችበትን ምክንያት ሳያስተውል ወደ እርሷ ቀረበ። ሴተኛ ዳሪ መሆኗን ገምቶ ለጊዜያዊ ደስታው አነጋገራት። ይህ የትዕማር ዕቅድ የተሳካበት ቅጽበት ነበር። የይሁዳን ጥያቄ ስትሰማ ልቧ በፍርሃትና በድፍረት ድብልቅ ስሜት ይመታ ነበር። ነገር ግን በፊቷ ላይ ያለው መሸፈኛ የውስጧን መረበች ሲደብቅ እርሷ በሚያስደንቅ መረጋጋት ምላሽ ሰጠች። ዝም ብላ አልተስማማችም። ያንን አጋጣሚ ያንን የይሁዳን ድክመት ለራሷ ዓላማ ተጠቀመችበት። ተደራደረች፣ ዋጋዋ ምን እንደሆነ ጠየቀች። ይሁዳን በቅጽበታዊ ፍላጎቱ ታውሮ ፍየል ልክልሻለሁ ብሎ ቃል ገባላት። ነገር ግን ትዕማር ይሁዳንና የቃሉን አለመታመን በሚገባ ስለምታውቅ በዚህ ብቻ አረካችም ቃሉ ዋስትና እንደማይሆናት ተረድታለች። ስለዚህ ቃሉ እስኪፈጸም ድረስ የማይካድ መያዣ ጠየቀች። መያዣ ስጠኝ አለችው። ድምጿ በፍርሃት እየተንቀጠቀጠ የምትልክልኝን ፍየል እስክትልክ ድረስ በእጄ ምን ይዤ ልቆይ? ይሁዳ በትዕግሥት ማጣት ምን መያዣ ልስጥሽ? ሲል ጠየቃት። እናም ትዕማር የእቅዷ ቁልፍ ነጥብ ላይ ደረሰች። ማኅተምህን ያንተ መለያ የሆነውን መታጠቂያህንና በእጅህ ያለችውን በትርህን ስጠኝ አለችው። እነዚህ ተራቃዎች አልነበሩም። ማኅተሙና መታጠቂያው የይሁዳ የግል ማንነት በማህበረሰብ ውስጥ ያለውን ቦታና ስልጣን የሚያመለክቱ ነበሩ። በትሩም እንዲሁ የእረኝነቱና የስልጣኑ ምልክት ናቸው። እነዚህን ነገሮች መስጠት ማንነቱን እንደመግለጥ ያህል ነበር። ይሁዳ ግን በዚያች ቅጽበት የጠየቀችውን ነገር ክብደት ያላስተዋለ ይመስላል። ምናልባትም ሴተኛ አዳሪ ብሎ ያሰባት ሴት እንዲህ አይነት ጥያቄ መጠየቋ ገርሞትም ይሆናል። አሊያም በፍላጎቱ ታውሮ ስለ ውጤቱ ብዙም ሳያስብ የጠየቀችውን ሰጣት። መታጠቂያውንና በትሩን የግል መለያዎቹን፣ በእጁ አስረከበ። ይህንን በማድረግ ሳያውቀው ለወደፊቱ የራሱን ውድቀትና የትዕማርን የንጽህና ማረጋገጫ ማስረጃ በእጁ አስገባ። ትዕማር መያዣዎቹን ስትቀበል የዕቅዷ የመጀመሪያውና እጅግ አደገኛው ክፍል በተሳካ ሁኔታ መጠናቀቁን አወቀች። አሁን የቀረው ነገር የጊዜ ጉዳይ ነበር፤ የይሁዳ ግብዝነት የሚጋለጥበት፣ ለእርሷም ፍትህ የሚሰፍንበት ጊዜ። ትዕማር የይሁዳን መያዣዎች በእጇ አድርጋ ወደ ቤቷ ከተመለሰች በኋላ ጊዜው መፍሰሱን ቀጠለ። በውስጧ ያቺ ደፋር ሴት የእቅዷ ውጤት የሆነውን ሚስጢር በጥንቃቄ ትጠብቅ ነበር። ከሦስት ወራት በኋላ ግን ሚስጢሩ ሊደበቅ አልቻለም። የትዕማር እርግዝና ግልጽ ሆነ ወሬው እንደ ሰደድ እሳት በፍጥነት ተዛመተ በመጀመሪያ በሹክሹክታ ከዚያም በግልጽ ትዕማር ያቺ የመበለት ልብስ ለብሳ የተቀመጠችው አረገዘች እኮ የሚል ዜና ይሁዳ ጆሮ ደረሰ የይሁዳ ምላሽ ፈጣንና ጨካኝ ነበር በንጽህና ወደ አባቷ ቤት እንድትሄድ ያዘዛት ሴት እንዲህ አይነት ነውር ልትፈጽም ትችላለችን የገዛ ድርጊቱን ያቺን በመንገድ ዳር ያገኛትን ሴተኛ አዳሪ ማንነት ዘንግቶ በቁጣ ነደደ ክብሩ የተነካ ሥልጣኑ የተናቀ ያህል ተሰማው የቤተሰቡን ስም የመጠበቅ ኃላፊነቱ ይህን ነውር በፍጥነት እንዲያስወግድ የሚያስገድደው ይመስል ነበር አውጧትና ትቃጠል ሲል አዘዘ በዚያ ዘመን የካህን ልጅ ዝሙት ብትፈጽም የሚደርስባት ቅጣት በእሳት መቃጠል ነበር የይሁዳ ፍርድ ያለ ምርመራ ያለ ጥያቄ የመጨረሻና አስፈሪ ነበር የራሱን ድብቅ ኃጢአት በሌላ ሰው ላይ በመፍረድ ሊሸፍነው የሞከረ ያህል ነበር። የትዕማር ሕይወት አሁን በቀጭን ክር ላይ ተንጠለጠለች። የማኅበረሰቡ አይን ሁሉ በእርሷ ላይ ነበር። ለፍርድ፣ ለውግዘት፣ ለአሰቃቂ ሞት ተላልፋ ልትሰጥ ሆነ። ነገር ግን ትዕማር ዝም አላለችም፣ በፍርሃት አልተዋጠችም። ይህንን ቅጽበት ይህንን የመጨረሻ ፍጥጫ በዕቅዷ ውስጥ አስልታው ነበር። ወደ ፍርድ ቦታ ሲወስዷት ምናልባትም በሕዝቡ የንቀትና የቁጣ እይታ ታጅባ ስትጓዝ፣ በውስጧ ግን የመጨረሻ ካርዷን ለመምዘዝ ዝግጅት ላይ ነበረች። ድምጿ በድፍረትና በመረጋጋት የተሞላ ነበር። አልለመነችም፣ ይቅርታ አልጠየቀችም። ይልቁንም ያኔ በመንገድ ዳር የወሰደቻቸውን መያዣዎች አወጣች፤ ማኅተሙን፣ መታጠቂያውንና በትሩን፣ የይሁዳን የግል መለያዎች ለይሁዳ መልእክተኛ ላከች፤ እንዲህም አለችው እነዚህ የማን እንደሆኑ እባክህስ ይመርምር። ያረግሥኩት የእነዚህ ዕቃዎች ባለቤት ከሆነ ሰው ነው። ቃላቶቿ እንደ መብረቅ በሕዝቡ መካከል አለፉ። ዐይኖቿ ሁሉ ወደ ይሁዳ ዞሩ። ያ ቅጽበት ያ የድንጋጤና የመገረም ዝምታ አዳራሹን ዋጠው። ይሁዳ በራሱ ፍርድ ወንበር ላይ ተቀምጦ ሌላውን ሲኮንን የነበረው አሁን በራሱ ማስረጃ፣ በራሱ ክህደት ተጋለጠ። ማኅተሙን ተመለከተ። የገዛ ማኅተሙ ነው። መታጠቂያውን አየ፣ የራሱ ነው። በትሩን ተመለከተ፣ የራሱ በትር ነው። ምንም ጥርጣሬ አልነበረም። ያቺ ሴተኛ ዳሪ ብሎ ያሰባት፣ ያቺ በቅጽበታዊ ፍላጎቱ የተጠቀመባት ሴት ሌላ ማንም ሳትሆን የገዛ ምራቱ፣ ለዓመታት ቃሉን እንድትጠብቅ ያደረጋት ትዕማር ነበረች። ውርደት፣ እፍረት፣ ጥልቅ የጥፋተኝነት ስሜት በይሁዳ ፊት ላይ እንደ ጥላ ተንጸባረቁ። ማምለጫ አልነበረም። መካድ አይቻልም። በህዝቡ ፊት በራሱ የፍርድ ቃል ተወነጀለ። እናም በዚያች የመጋለጥና የውርደት ቅጽበት ይሁዳ እውነቱን ለመቀበል ተገደደ። ድምፁ በሐፍረት ተሰባብሯል፣ ቃላቱ ግን ግልጽ ናቸው። እርሷ ከእኔ ይልቅ ጻድቅ ናት ብሎ አመነ። ልጄ ሴሎ ምንም አልሰጠዋትምና ሲል ጨመረበት። ጨመረበት በዚህች አንድ አረፍተ ነገር ይሁዳ የራሱን ጥፋት የራሱን ቸልተኝነት የራሱን ፍርሃትና ግብዝነት አመነ። ትዕማር ኃጢአተኛ ሳትሆን የራሱን ግዴታ ባለመወጣቱ ምክንያት ወደዚያ ድርጊት የተገፋች መሆኗን መሰከረ። እርሷ በደሏን ለማረም የቤተሰቡን የዘር ሐረግ ለማስቀጠል በዘመኑ ከነበረው ሥርዓት ውጪ በሆነ መንገድም ቢሆን የራሷን ድርሻ ለመወጣት የሞከረች ጻድቅ ሴት መሆኗን አረጋገጠ። በዚያች ቅጽበት ትዕማር ከሞት ፍርድ ዳነች፣ ንጽህናዋ በይፋ ታወጀ። ክብሯ ተመለሰ። ያ ደፋር ያ አደገኛ ዕቅዷ ፍሬ አፍርቶ ፍትሕን አስገኘም። ያች የተዋረደች የተረሳች ትመስል የነበረች መበለት አሁን በአማቷ ፊት ጻድቅ ተብላ ተመሰከረላት። ይህ የመጋለጥና የንስሐ ቅጽበት በይሁዳ ሕይወት ላይም ጥልቅ ለውጥን አምጥቷል። መጽሐፍ ቅዱስ እንደሚነግረን ይሁዳ ከትዕማር ጋር ዳግመኛ አልተገናኘም። ምናልባትም በድርጊቱ ጥልቅ ሐፍረት ተሰምቶት ወይም ደግሞ የትዕማርን ጥንካሬና የእግዚአብሔርን ጣልቃ ገብነት አይቶ ከስህተቱም ተምሮ ይሆናል። የትዕማር ድል ግን በዚህ ብቻ አላበቃም። ይህ የመጋለጥ ድራማ ወደፊት ለሚመጣው እጅግ ታላቅ ታሪክ መሰረት እየጣለ ነበር። ያ የድፍረትና የጥበብ እርምጃዋ ከግል ሕይወቷ አልፎ የሚዘልቅ በታሪክ ውስጥ ጥልቅ አሻራን የሚያኖር ውጤትን አስገኘ። ትዕማር፣ መብቷን በድፍረት ያስከበረች ሴት፣ በጊዜው መንታ ልጆችን ወለደች፣ ስማቸውንም ፋሬስና ዛራ አለቻቸው። እነዚህ ልጆች በአስቸጋሪና ባልተለመደ ሁኔታ ቢወለዱም የይሁዳ ልጆች የቤተሰቡ ሕጋዊ ወራሾች ነበሩ። ትዕማር በገዛ ብልሃቷና ጽናቷ፣ ከሁሉም በላይ ደግሞ በማይታየው የእግዚአብሔር እጅ እርዳታ ለራሷም ሆነ ለልጆቿ በይሁዳ ቤት ውስጥ የማይናወጥ ቦታንና ሕጋዊ መብትን አረጋገጠች። እዚህ ላይ ነው የትዕማር አስደናቂና ከሁሉ በላይ ልብ የሚነካው ገጽታ የሚገለጠው። ዝም ብላ የሁለት ልጆች እናት ብቻ አልነበረችም። የእርሷ ታሪክ እዚህ ጋር አያበቃም። በእነዚህ ልጆች አማካኝነት በተለይም በልጇ በፋሬስ በኩል ያቺ ሁለት ጊዜ ባሏ የሞተባት ሁለት ጊዜ ተከዳች፣ መብቷን ለማስከበር ከማህበረሰቡ የሞራል ልጓም ውጭ ለመሄድ የደፈረችው ሴት በእስራኤል ታሪክ ውስጥ እጅግ ታላቅና የተወደደ ንጉሥ ልበ አምላክ የተባለው የንጉሥ ዳዊት ቀጥተኛ ቅድመ አያት ሆነች። የንጉሥ ዳዊት የከበረ የዘር ሐረግ ያ የእስራኤል ሕዝብ ኩራትና የንግሥና መስመር በትዕማር በዚያች ብዙ መከራን ተቀብላ በጽናት በቆመች ፍትሕን በራሷ መንገድ በጠየቀች ሴት በኩል እንዳለፈ መጽሐፍ ቅዱስ ይመሰክራል። ይህ እውነታ ብቻውን እንኳን ምንኛ አስገራሚና የእግዚአብሔርን አሰራር ጥልቀት የሚያሳይ ነው። ነገር ግን የትዕማር ታሪክ ከዚህም በላይ ይዘልቃል። በፋሬስ በኩል የቀጠለው የንጉሥ ዳዊት የዘር ሐረግ እጅግ ከፍ ወዳለውና ወደ ሰው ዘር የመዳን ተስፋ ወደ መሲሁ ቃል ኪዳን ይዘልቃል። በማቴዎስ ወንጌል መጀመሪያ ላይ የጌታችንና የመድኃኒታችን የኢየሱስ ክርስቶስ የትውልድ ሐረግ ሲዘረዘር የትዕማር ስም በግልጽና በማያሻማ ሁኔታ ተጽፏል። ይሁዳም ከትዕማር ፋሬስንና ዛራን ወለደ ተብሎ ለአፍታ እስቲ ቆም ብለን ይህንን እናስብ። ትዕማር ያቺ በማኅበረሰቧ የተገለለች፣ በአማቷ የተበደለች፣ መብቷን የተነፈገች፣ እጣ ፈንታዋ ጨለማ መስሎ የሚታይ ሴት በዓለም አዳኝ በንጉሶች ንጉሥ በጌቶች ጌታ በጌታችንና በአምላካችን በኢየሱስ ክርስቶስ የትውልድ ሐረግ ውስጥ ቦታ አገኘች። እርሷ ከእነዚያ ጥቂት ስማቸው በወንጌል የዘር ሐረግ ውስጥ ከተጠቀሱት ሴቶች አንዷ ሆነች። ይህ ዝም ብሎ በአጋጣሚ የተከሰተ ታሪክን ለማሳመር የተጨመረ አይደለም። ይህ መለኮታዊ ዕቅድ ነው። ይህ የእግዚአብሔር አስደናቂና ከሰው ልጅ አስተሳሰብ በላይ የሆነ የአሰራር ጥበብን የሚያሳይ ጥልቅ ምስጢር ነው። ይህ እውነታ እግዚአብሔር በሰው ልጆች ታሪክ ውስጥ እንዴት እንደሚሠራ ዓላማውን እንዴት እንደሚፈጽም የሚያስተምረን ታላቅ ትምህርት አለው። እርሱ የሰዎችን ስህተትና ድክመት፣ የባህልን ግድፈትና ኢፍትሃዊነት፣ የህይወትን መሰባበርና ተስፋ መቁረጥ ሳይቀር እየተጠቀመ የራሱን የተቀደሰና ዘላለማዊ ዓላማ የመዳን ዕቅዱን በጊዜ ሂደት ይፈጽማል። ትዕማር በዘመኗ በነበረው የሰው ልጆች ፍርድ ምናልባትም እንደ ነውረኛ ወይም ርግማንን እንዳመጣች ሴት ልትቆጠር ትችል ነበር። ነገር ግን ሁሉን በሚያየው በእግዚአብሔር ፊት የታየው የልቧ ጽናት፣ ፍትህን የመፈለግ ጥማቷ፣ እንዲሁም በህጉና በቃል ኪዳኑ ላይ የነበራት መረዳትና እምነት የጎላ ነው። እግዚአብሔር የተናቁትን፣ የተረሱትን፣ ዋጋ የሌላቸው ተደርገው የተቆጠሩትን ሰዎች መርጦ ለታላቅ ክብር ያበቃል። የትዕማር ታሪክ የእግዚአብሔር ጸጋ ከሰው ልጅ ውሱንነት ከኃጢአትና ከሁኔታዎቹ ውስብስብነት በላይ ከፍ ብሎ እንደሚሠራ ቁልጭ አድርጎ ያሳያል። እርሷ በዚያች ደፋርና አወዛጋቢ በሆነች ተግባሯ የመሲሁ የዘር ሐረግ አካል ሆነች። ይህም የእግዚአብሔር እቅድ በሰው ልጅ የሞራል ፍርድና በማኅበራዊ ደንቦች እንደማይገደብ፣ ይልቁንም በራሱ ጥበብና ሉዓላዊነት እንደሚመራ የሚያረጋግጥ ነው። የትዕማር ታሪክ ከራሷና ከዘመኗ አልፎ ለሁላችንም የሚደርስ ያው መልእክት አለው። ታሪኳ የጽናት የማይበገር እምነትና የሚያስደንቅ የድፍረት ኃይል ሕያው ምስክር ነው። እጅግ አስቸጋሪ በሆኑ ተስፋ አስቆራጭ በሆኑ ሁኔታዎች ውስጥ እንኳን እውነትና ፍትህ በመጨረሻ ድል እንደሚያደርጉ ያስታውሰናል። የማንኛውም ሰው ህይወት ምንም ያህል ያበቃለት የተጠናቀቀና ተስፋ የሌለው ቢመስልም ሁሉን በሚችለው በእግዚአብሔር እጅ ውስጥ ለታላቅና ለዘላለማዊ ዓላማ ሊውል እንደሚችል ያሳየናል። ትዕማር በመከራዎቿ እንድትወሰን አልፈቀደችም። ይልቁንስ የራሷን ታሪክ በመጻፍ ሁኔታዎችን በመለወጥና ከሁሉም በላይ በእግዚአብሔር የፍትህ አሰራር ላይ በመታመን ስሟ በቅዱሳት መጻሕፍት ውስጥ ለዘላለም እንዲኖር፣ እንዲሁም በዓለም ታላቅ ታሪክ ውስጥ የማይረሳ አሻራን እንድትጥል አደረገች። የእርሷ ህይወት ዛሬም ፈተና ሲገጥመን፣ መብታችን ሲረገጥ፣ ዓለም ፊቱን ሲያዞርብን፣ ተስፋ እንዳንቆርጥ፣ በድፍረት እንድንቆም ከሁሉ በላይ ሁሉም በሚችለው ፍትህን በሚወደው፣ የተሰበሩትን በሚጠግነው በእግዚአብሔር ላይ እምነታችንን እንድንጥል ያበረታታናል። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። አሜን።